ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ፣ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬ ትምህርታችን ወይም በዛሬ ቪዲዮችን ደግሞ ይዤላችሁ የመጣሁት የአማርኛ ፊደላት ቃላት ምስረታ በአማርኛ ፊደላት በመጀመሪያ በመጀመሪያዎቹ ቃላት እየመሰረትንንና እያነበብንን እነዚህን የምታያቸውን የምንለማመድ ይሆናል። ይህም ቪዲዮ ጀምራችሁ አታቋርጡት። ቤተሰብ ያልሆናችሁም እንዲሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑላለ። ወደ ትምህርታችን ስንቀጥል እቺ ከዚህ ላይ የምታዩት ማነች? እቺ ማነች? በነች ው በ ከዛ ይችኛ ለ ከዚህ ጠ አንድ ላይ በለጠ በለጠ በለጠ ይሆናል። እሺ ይችኛዋ ማነች? ሰ ከዛ በ ከዚች ረ አንድ ላይ ሰ በረ ሰበረ እንላለን ማለት እሺ ይቺ ማናት? አ ከዛች ረ ይችኛዋ በ አንድ ላይ አ ረ በ ቀረበ ቀረበ ብለን እንጽፋለን። ቀረበ። እሺ ይችኛዋ ማነች? በ ከዛ ይቺ ሰ ይቺ ለ አንድ ላይ በ ሰ ለ በሰለ በሰለ በሰለ። እሺ ይቺ ዘ ከዛ ከዛ ይች ነ ው ዘ ከዛ ፈ ይቺ ነ ዘፈነ ዘፈ ነ። እሺ በመቀጠል ይቺ ማን ነች? ዘ ከዛ መ ይቺ ነ አንድ ላይ ዘ መ ነ ዘመነ። እሺ ይቺ ማን ነች? ረ ከዛ ፈ ከዛ ይቺ ደ አንድ ላይ ረ ፈ ደ ይሆናል። ረ ፈ ደ ረ ፈ ደ ረ ፈ ደ እሺ። ይቺ ማን ነች? ነ ከዛ ገ ከዛ ይቺ ረ አንድ ላይ ነ ገረ ነ ገረ ይሆናል ነገረ። እሺ እቺኛዋ አንስቲ ያንባት እቺኛዋ ነች? ዘ ከዚ እቺ ለ እቺ ቃ አንድ ላይ ዘ ለ ቃ ዘለቀ ይሆናል ዘለቀ። እሺ እቺ ማን ነች? ደ እቺ ራ ይችኛዋ ሰ አንድ ላይ ደ ረ ሰ ደረሰ ደረሰ ይሆናል። እሺ ይች ማነች? ይችኛዋ ፈ ይችኛዋ ለ ይች ፈ ፈ ለ ፈለቀ፣ ፈለቀ፣ ፈለቀ። እሺ እነዚህ ጀ ከዛ ይች መ ይች ራ አንድ ላይ ጀ መ ራ ጀመረ፣ ጀመረ። እሺ ይችኛዋ ማነች? ወ ከዘች ረ ይቺ ደ አንድ ላይ ወ ረ ደ ወረደ። እሺ ይች ማነች? ደ ከዘች ራ ይችኛዋ ጀ አንድ ላይ ደ ረ ጀ ደረጀ ደረጀ። እሺ ይችኛዋ ማነች? ታ ከዘች ራ ይች ታ አንድ ላይ ታ ረ ተ ተረተ። እሺ መልካም። ከዛ ይቺ ማነች? መ ይቺ ራ ይቺ ተ አንድ ላይ መረቀ። እሺ ማነች? አንድ ላይ ሰ ከ ነ እሺ ይቺ መ ከዛ ዘ ይቺ ነ አንድ ላይ መ ዘ ነ መዘነ መዘነ። እሺ ይቺ ማነች? ፀ ከዛ ለ ይቺ የ አንድ ላይ ፀ ለ የ ፀለ ፀለ። ይቺ ማነች? በ ከዛ ረ ይቺ ደ አንድ ላይ በ ረ ደ በረደ በረደ። እሺ መልካም፣ ከዚህ መቀጠል ይቺ ማነች አ ከዛ መ ይቺ ሳ አንድ ላይ አ መ ሳ ቀመሰ ቀመሰ። ይቺ አ ይቺ ሰ ይቺ ረ አንድ ላይ አ ሰ ረ አሰረ። እሺ ይቺ ማነች? ተ ከዛ መ ይቺ ቸ አንድ ላይ ተ መ ቸ ተመቸ ተመቸ። እሺ። እነዚህ ይቺ ማነች? ሰ ከዛ ለ ይቺ ቸ ሰ ለ ቸ ሰለቸ ሰለቸ። እሺ። ይቺ ጨ ከዛ መ ይቺ ቃ አንድ ላይ ጨመቀ ጨመቀ ተመቀ እሺ። በመቀጠል ይቺ ማነች አ ይቺ ገ ይቺ ኘ አንድ ላይ አ ገ ኘ አገኝ አገኝ። እሺ። ይቺ ማነች አ ከዛ ወ ከዛ ይቺ አንድ ላይ አ ወ ቀ አወቀ አወቀ። እሺ። እቺ ማነች ሸ ከዛ መ ይቺ ተ አንድ ላይ ሸ መተ ሸመተ። እሺ እነዚህ ከዛ ይቺ ሸ ይቺ ረ አንድ ላይ ቀ ሸ ረ ቀሸረ ይሆናል። እሺ ይቺ ማነች ከ ከዛ በ ይቺ ረ አንድ ላይ ከ በረ ከበረ ብለን እናነባለን ማለት ነው። እሺ በመቀጠል እነዚህ ማናት? ይቺ ለ ከዛ ገ ከዛ ሰ አንድ ላይ ምን ይሆናል? ለገሰ ለገሰ። እሺ እነዚህ በ ከዛ ይቺ ሰ ይቺ ለ አንድ ላይ በሰ ለ በሰለ። ይቺ ማነች? ገ ከዛ ረ ከዛ ይቺ መ አንድ ላይ ገ ረ መ ገረመ እሺ ይች ማነች? ሰ ከዛ ረ ይች ዘ አንድ ላይ ሰ ረ ዘ ሰረዘ ሰረዘ። ይች ቸ ከዛ ለ ይች ሳ አንድ ላይ ቸ ለ ሰ ቸለሰ ቸለሰ ቸለሰ ይሆናል። እሺ በመቀጠል ይች ማነች? ደ ከዛ ረ ከዛ ይች በ አንድ ላይ ደ ረ በ ደረበ። እሺ ይችኛዋ ወ ከዛ ሰ ይች ነ አንድ ላይ ወ ሰ ነ ወሰነ። እሺ ይች ወ ከዛ ደ ከዛ ደ አንድ ላይ ወደደ ወደደ። እ ይችኛዋ ከ ከዘች ለ ይችኛዋ ማናት ለ አንድ ላይ ከ ለለ አ አሰራ አሰራ አሰራ እሺ፣ ይቺ ማን ነች? ሰ ከዛ ለ ከዛ ቸ አንድ ላይ ሰ ለ ቸ ሰ ለ ቸ ይሆናል። እሺ፣ ይቺ ወ ከዛ ደ ከዛ ይቺ አንድ ላይ ወ ደ አ ወደቀ ይሆናል። ወደቀ። እሺ እነዚህ በ ሰ ጨ አንድ ላይ በበሰጨ እሺ። እነዚህ ይቺ ማነች? ጨ ከዛ ከ ከዛ ነ አንድ ላይ ጨከነከነ ከ ነ ጨከነ። እሺ መልካም። እንደዚህ እያደረጋችሁ በቀላሉ መለማመድ ትችላላችሁ ማለት ነው። አማርኛ ማንበብ መጻፍ እንደዚህ መጀመሪያ የመጀመሪያ ፊደሎችን ከዛ ደግሞ በሌ ጁሎቹን እያላችሁ ባለ ሁለት ባለ ሶስት ባለ አራት እያላችሁ ከፍ እያላችሁ በአጭር ጊዜ ማሻሻልና ጥሩ አንባቢ መሆን ትችላላችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር ለምትፈልጉ በኢሞ በዋስ አፕ በቴሌግራም እዚህ ቪዲዮ ላይ ባስቀመጥ ነው፣ ስልክ ደውሉልን፣ የምትፈልጉትን ትምህርት መማር ትችላላችሁ እንግሊዝኛ፣ አማርኛ ሂሳብ እንዲሁም ደግሞ ሌሎችን ቋንቋዎች አፋን ኦሮሚፋ እንዲሁም ሌሎችን ተጨማሪዎችን መማር ትችላላችሁ። ለዛሬ የነበረን ቪዲዮ ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።